ተመልከቱ እንግዲህ በቲክቶክ ምን እየለቀቁ እንዳሉ። ይህን ቪዲዮ ሲያይ ማን ነው እንደኔ የደነገጠ? ምናልባት ይህንን የቲክቶክ ቪዲዮ ያላያችሁ እስቲ በስፋት ላሳያችሁ። እንግዲህ በምስሉ በቲክቶክ በተለቀቀው እንደምትመለከቱት የአብርሽና የሄርሜላን ፎቶ አንድ ላይ በማድረግ የሽምግልና ፕሮግራም የሆነ ፕሮግራም ተዘጋጅቶ ነበር። ታዲያ ያንን የሽምግልና ፕሮግራም ከአብርሽና ከሄርሜላ ፎቶ ጋርም በማያያዝ ጭምር አብርሽ ለሄርሜላ እንደላካ አድርገው ቪዲዮ ሲለቁ ነው ያሉት። ከዛም በላይ ደግሞ ራሱ እጅግ የሚገርምም ሆኖን ያገኘ ነው። እስቲ ትንሽ ቀንጨብ አድርጌ ላሳያችሁ። እንግዲህ ይሄ ትልቅ ፕሮግራም ነው። እንደምትመለከቱት የሽምግልና ፕሮግራም ነው። በጣም በቃ ብዙ ሰው የታደመበት ነው። የሚገባውን አበባ ሁሉ ተመልከቱ እንግዲህ ፕሮግራሙን ይዩት። እንግዲህ ይሄንን ፕሮግራም ነው። በእርግጠኝነት ይሄ የሌላ ሰው ነው። በፍጹም አብርሽ እንደዚህ አያደርግም። እኛ ጭራሽ ለሩታ አዝነን ሩታ እንዴት በዚህ ጊዜ ሰው በሚያስፈልጋት ጊዜ፣ ልትወልድ በተቃረበችበት ጊዜ ሰው እንደሌለ እንዴት እንደተራ ሰው ቆጥሯት ከሌላ ሴቶች ጋር ይታያል ብለን በእልህ እየተናገርን ባለንበት ሰዓት ጭራሽ አንዳንድ ሰዎች ለሌላ ሰው የተላከ ሽምግልናን እንግዲህ አብርሽ እንደላከም እያስመሰሉ ከሄርሜላ ፎቶ ጋር መልቀቅ ጀምሯል። እስቲ ኮመንቶቹን አይታይትላላችሁ በጣም ትንሽ ግራ ጋብቶኛል። እንግዲህ እዩት፣ የአብርሽና የሄርሜላን ፎቶ የሚያደርጋል። አንዳንዱ የሩታ ደጋፊዎች ምኞት ነው ይሄ እያሉ የሚናገሩ አሉ። ከዛ ዚህ ጋር ደግሞ እዩ፣ ተመልከቱ። እልል አብርሽ ተገፍቷል ያርግለት የሚልም አለ። በጣም በጣም ምኞት አይከለከልም። ኬት አምጥተው ነው ምናምን የሰው ሽምግልናም የሚል አለ አንዳንዱ። እንግዲህ ያው እንደዚህ አይነት ቪዲዮዎች በእርግጠኝነት አብርሽ በዚህ ፍጥነት ለዚች ልጅ ሽምግልና አይልክም እየሆነ ያለው ነገር ግን ብዙ የሩታ አድናቂ ወዳጆቿን አስቆጥቷል። እኛም እየተመለከተን ያለነው ነገር ነው። ግን አሁን ደግሞ በደረሱኝ ዜናዎች በጣም የሚያሳዝንና የሚደብር ነገር ከቡታጅራም እየሰማው ይገኛል ማለት ነው። ምን አይነት እንደው ስሜት ቢሰጣችሁ ነው? እንደው ሩታንስ ያለችበትን ነገር እንዴት ሳትረዱት ቀርታችሁ ነው? የሄርሜላ ደጋፊ የሆናችሁ ሰዎች እንደው ጭራሽ አብርሽ ሽምግልና እንደላክ አድርጋችሁ ሁሉ ቪዲዮን በየቦታው የምታሰራጩት ሩታ ይህንን ቪዲዮ ስትመለከት ምን ይሰማታል ብላችሁ እንኳን ትንሽ ለማሰባት ሞክሩን። በጣም በጣም በቃ የእውነት በጣም የደበረኝ ነገር ነው ይህንን ቪዲዮ ስመለከት። ይህንን ቪዲዮ የሚገርማችሁ ሼር እያደረጉ ሁሉ ለሩታ ሲያደርሱ የነበሩ ሰዎች እንደነበሩ ነው መረጃውን የሰማሁት። ሩታ ይሄ ነገር በእርግጥ ውሸት እንደሆነ የሌላ ሰው እንደሆነ ትገምታለች። ግን እንደዚህ እየተለቀቁ አብርሽን እንደዚህ እየገፉት በቀጣይ ሽምግልና ማይልክ በት ምንም አይነት ነገር የለም። እኛ ሽምግልና ላ አዲስ ህይወት አይጀምር አይደለም ነው። ግን ሩታ ራሷ ያለችበትን ነገር ሳይረዳ የእርግዝና ስሜት ምን ያህል ከባድ እንደሆነ ሳያውቅ ይህን ሳያስብ በላዩ ላይ ሌላ ሴቶች ማምጣት ምን ማለት ነው? በጣም በጣም ይደብራል። እንግዲህ ሩታን ይሄን ነገር ስለ እሱ አይደለም። እኔ በእርግጥ ይሄን መረጃ ያካፈሉኝ ይሄን የቲክቶክ ቪዲዮ ግን ብዙ ሰው አይቶት ስለነበረ ለሩታ ቤተሰቦች ነው ያሳዩአቸው። ታዲያ የሩታ ቤተሰቦች በሁኔታው በጣም ነው ያዘኑት። ሩታ ልጃችን በዚህ ጊዜ ብቻዋን መሆኗን አውቆ እርጉዝ እንደሆነች የትም እንደማትሄድበት ሲያቅ ነው ወይ በእሷ ሞራል ላይ የሚጮተው? ለምንድን ነው ይሄ ልጅ ቆራጦኑ ስማይናገረው? ብለው ነው ቤተሰቦቿ በጣም ባሀዘኔታ ሲቀውጡት እንደነበር የተናገሩት። ይሄ የሚለቀቀው በእርግጥ የእሱ ላይሆን ይችላል ይገባናል። ግን ሰዎች በተለይ የሄርሜላ ደጋሾች ይህንን እየለቀቁ ያሉት በአብርሽ ድክመት የተነሳ ነው። አብርሽ ቆራጦኑ ከሄርሜላ ጋር በቃን ቢል ከሄርሜላ ጋር ከእንግዲህ አትመለከቱንም ብሎ ቢናገር ኮ ኦዲየንስም ቢሆን እንደዚህ ከሄርሜላ ጋር እሱን አያቀናብርም ነበር ለምንድን ነው ልጁ አቋም የሌለው ለምንድን ነው ቆም ብለው ስማ ያስበው ብለው ነው በንዴት ሆነው የእሷ ቤተሰቦች ስላሉት ነገሮች ሲናገሩ የነበረው ማለት ነው አሁንም ቢሆን እኔ አንድና አንድ ሀሳቤን ማስተላለፍ የምፈልገው እባካችሁ በሩታ ያለውን ነገር ለማየት ሞክሩ ይቺ ልጅ ከአብርሽ ጋር ላትቀጥል ትችላለች ቢያንስ እስክትወልድ ጠብቁ የሆርሞን መቀየር የእርግዝና ስሜት በጣም ሆድ እንዲከፋ ሆድ እንዲብስ ያረጋል ይቺ ልጅ እኖርበታለሁ ብላ እወልድበታለሁ ብላ ካሰበችው ቤት ወታ ቤተሰቦቿ ቤት ሄዳለች። እናቷ እሷን ለማድረስ አዲስ አበባ ለመምጣት አቅደው ልጃቸው ግን ተመልሳ እናቱ ቤት ገብታለች። ይሁን እንግዲህ እናት ስላላት እናትየው ቤት ገባች። ግን አስቡት ምን ያህል የሞራል መጎዳት እንደሚያጋጥማት ይችል ልጅ። ለምንድን ነው በእንደዚህ አይነት መልክ ማታስቡት? ለምንድን ነው እንደዚህ የሚለቀቁ የሌላ ሽምግልና ቪዲዮች አብርሽ እንደላከ ለሄርሜላ አድርጋችሁ ስ የምታሳዩት? ነገ እኮ ይሄ ግለሰብ ሄርሜላንም እንደዚህ ጎርቶ መሄዱ ምንም አያጠራጥርም። አሁን ይሄ ቪዲዮ በእርግጥ የሰው ነው፣ ግን ያው ለማበሳጨት፣ ለማናደድ ግን በጣም ተጠቅማችሁበት። በተለይ ሄርሜላ ደጋፊዎች አብርሽንም እንደ መደገፍ እያረጋችሁ ተጎድቷል፣ እንኳን ሆነለት፣ እንኳን አለፈለት እያላችሁ ቪዲዮም ስትሰሩ አይቻለሁ ማለት ነው። አብርሽ በቀጣይ እልህ እየገባ ጭራሽ እንደዚህ አይነት ቪዲዮዎች ለመስራት እንዲህ እየገፋፋችሁት እንደሆነ ትንሽ አትረዱም። የእውነት በጣም በጣም በቃ ሳየው ያናደደኝ ቪዲዮ ቢሆን የዛሬው ይሄ ነው ማለት ነው። እባካችሁ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ያሉትን ነገሮች በእርጋታ ለማሰብ ሞክሩ። በሩታ ቤተሰቦች በኩል ምን አይነት ብስጭት ያመጣል ብላችሁም ቀድማችሁ ለመገመት ሞክሩ ማለት ማለት ነው የምፈልገው። አሁንም ቢሆን ሩታ ያለሽን አላማ እንዲሁም ጠንካራነትሽን አደንቃለሁ። ምንም አይነት ነገር ሚዲያ መታ እስካሁን አስችሏት ዝም ብላለች። በቃ ሁሉም ያልፈዋል እያለች ቪዲዮ ከቤተሰቦቿ ጋር ነው እየሰራች ያለችው። የእሷ ደጋፊዎችን ግን ሳላመሰግን ማለፍ አልፈልግም። እኔ በጣም እነዚህ ቪዲዮ የለቀቁትን ሰዎች ተናገርኩኝ እንጂ የእሷ ደጋፊዎች ደግሞ በጣም የሚገርሙ ናቸው። ሄርሜላና ና አብርሽ አንድ ላይ ቪዲዮ ሲሰሩ ሄርሜላ የሆነ ነገር እያደረግሽ ከአብርሽ ጋር ስትታይ እንዳለ በኮመንት የሚጨፈጭፏት የሩታ አድናቂ የሩታ ተከራካሪ የሩታ ደጋፊ ናቸው። ይኸው ምንም ቢሆን በቃ ው ለተቸገረ ላዘነ፣ ለተከፋ ከነሱ ከዛ ሰው ጎን መቆም ምን ያህል የሚያስደስት እንደሆነ በእናንተ ነው ያየሁት እና ኮመንቱ እንዳለ ጥልቅልቅ የሚለው የሩታ ስም ነው። ሄርሜላ ቪዲዮ ስትለቅ የሩታ ስም ነው እና እሷ ራሱ በቅርብ የሚያውቋት ሰዎች ምንድነው ሩታ ቦታ ምን አይነት ደጋፊ ነው ያላት ሁሉ እያለች ስትናገር እንደነበረ ነው በውስጥ መረጃውን ያደረሰኝ። ስለዚህ እባካችሁ ይህን ፍቅራችሁን ይህን ጥንካሬ ይህንን የምታሳዩዋትን ለሷ ጥሩ ነገር አሁንም ቀጥሉበት ማለት ነው የምፈልገው። በሄርሜላ በኩል ያላችሁ ሰዎች ደግሞ እኛ የሄርሜላን መብት እየተጋፋን አይደለም፣ ከአብርሽ ጋር ትሁንም አይደለም ግን፣ የሆነውን ያልሆነውን አብርሽና ሩታ ሰርግ እንዳረገ፣ አብርሽና ሄርሜላ ሰርግ እንዳረጉ እያረጋችሁ፣ አብርሽ ለሄርሜላ ሽምግልና እንደላከ እያረጋችሁ፣ የማይመስለውን ቪዲዮ የሌላ ሰውን ቪዲዮ እያመጣችሁ ለቀቃችሁ እባካችሁ፣ ባካችሁ የሩታንም የቤተሰቧንም ስሜት ላለመጉዳት ሞክሩ። በተለይ ልጅ እስክትወልድ እንኳን ጠብቋት እንዴ! ይች እኮ ምንም ቢሆን እኮ ከአብርሽ ነው ያረገሰችው። ምንም ቢሆን እኮ የልጅ አባት ብላ የምታስበው አብርሽ ነው። እንግዲህ ገና ልጅ ሳይወለድ እንደው እንደዚህ አይነት ቪዲዮ እየለቀቁ ቤተሰብ ሁሉ ማስከፋት ምንም የሚሉት ነው የሆነት። በጣም በጣም ያሳዘነኝ ነገር ስለሆነ ነግበኔ ብላችሁ ለማሰብ ሞክሩ። ቤተሰብም በጣም አዝኖበታል ይሄ ልጅ። እኛ ብቻ አይደለንም፣ ያው ቪዲዮን አይታችሁታል። ጋሽዬም አዝነዋል። ይህንን በቀልድ መልክ አድርጎ ራሱም ነግሮናል አብርሽ ቤተሰብ ያዘነበት ነገር ስለሆነ ምንም አይነት ነገር ደስ ስላላለኝ ጉዳዩ እዚህ ላይ ማብቃት አለበት፣ ከሄርሜላ ጋር ያለን ነገር እዚህ ላይ ማብቃት አለበት ብሎ ቪዲዮ ሰርቷል። ሁሉን እውነታ እውነታውን ተናግሯል። ነገር ግን ቀልድ ነው ብሎ እንደ ፕራንክ አድርጎ በፕራንክ ሲጨርሰው ተመለከትን እንጂ እና ያው ያሉትን ነገሮች ራሱ የሚያውቀዋል። ሰው እንዳዘነበት፣ ኦዲየንስ እንዳዘነበት፣ ትዳሩ እንደተበጠበጠ አብርሽ አባቱ አባቱ ራሱ ያልተደሰቱበት ነገር እንደሆነ ቀድሞ ተናግሯል። ስለዚህ አብርሽ እባክህ፣ አሁንም ቢሆን አረፈደ ሳይደምንቃ ልጁ ሳይወለድ በፊት ካለህበት ቅዠት ወጥተ ወደ ልጅ ተመለስ። ምንም ቢሆን ሰው ያዘነበት ነገር ጥሩ ይመጣል ብዬ አላስብም ማለት ነው። እባክህ ባክ ያለውን ነገር ለመመለስ ሞክር ማለት ነው የሚፈልገው። ሩታም ባለሽበት ነገር እንድትበረቺ ማለት ፈልጋለሁኝ። እንግዲህ ቤተሰቦቿም ያው ከእሷ ጎን ሆናችሁ እንድታጠነክሯት መልክቴን ማስተላለፍ ፈልጋለሁ። በተከፋ በተቸገረ ጎን ቆማችሁ የምትከራከሩ ውድ የሀገር ልጆች ደግሞ በያላችሁበት ሰላማችሁ ይብዛል ማለት ፈልጋለሁ። ለዛሬ የመጣውት መረጃ ይህን መስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።